ከባልሽ እና ከአባትሽ ተብላ ብትጠየቅ እዚህ መሀልም ካላችሁ፣ ኧረ አባቴን ነው እንጂ ደግሞ ምን፣ ይሄ እውነት ነው፣ ይሄ እውነት ነው ውሸት እንደሆነ በግልጽ ልንገራችሁ። ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖሪ? ምን መልሳለሽ? አይ እሱማ አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል። ነው አንድ ወንድ በተመሳሳይ ከእናትህና ከሚስት ማንን ትወዳለህ ቢባል፣ እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው። ተው ዝም ብለህ ነው። በቃ መጽሐፍም አይደግፍልህም ፣ ህሊናህም አይመሰክርልህም ዝም ብለህ ነው የምታወራው። አረ እውነት የነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናት ጋር ብትኖር ገሃነም ትወርዳለህ። ለምን ስሜት በፈቃድ ቢነሳ ከእናት ጋር ስለማትፈጽም ዝሙት መፈጸመህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢያት አላዳነችም። ሚስትህ ግን ከኃጢያት አዳነች። አልበለጠችም? ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስብሃል። አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢያት እንደጠበቀሽ አታውቂም። ፈቃደ ሥጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከሕጉ ውጭ ሆነሽ፣ ከሕጉ ውጭ ከሆንሽ ደግሞ ወደ ገሃነም ትታያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ የተፈቀደልሽ አካል አዳነሽ። ስለዚህ አላማው ለመዳን ነው ያልነው ያው ትፈጸም። ይህንን አላማ የተረዳ ሰው ምን ያደርጋል መሰናክሎችን ያልፋል በቃ ከሚስቴ ውጭ ሌላ ዓለም ነው፣ ከባሌ ውጭ ሌላ ዓለም ነው ሊባባሉ ይገባል። ይሄ እምነት ትልቁ ነው መነገራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር። ከበለክ ምኑ እንዳንክ ምኑ እንዳንክ ባሌ ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳ ሕሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከ ይህ ድረስ ነው። ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳ ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተክለ ቁመና ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት